ሳልፈልግ እንድጎዳሽ አታድርጊ። መግቢያ እንዳይሆን ነገር ደግሞ ወንድ ለወንድ ሴት ለሴት እየተሳሳሙ የሚሰራበት ፊልም እንዳይመጣ ነው። እኔ እንዲያንን ነገር በፍጹም እቃወማለሁ። የዚህ ሴትዮ መምጫና እቺ ሴትዮ አማካሪ ሆና መምጣቷና የሞተችው ልጅ የተገደለችው ግደዋን አሳልፈ ስጠኝ ፍስሐ ግርማቸው ለምሳሌ እዚህ ፓርቲ ላይ ሀገሬ ምንድን ነው የምትለው? ጊዜው ሲደርስ ጠጣውና እውነቱ ይታያል። ያኔ ቢስን ታይዋል። ባይጠጣ ኑሮ አየውም። ስለዚህ ምንም ነገር የለም ማለት ነው አካባቢ ላይ ያን ሲጠጣ ግን ያ ነገር ሊያዞረው ይችላል። የሆነ ነገር አይምሮ ሊፈጥርበት ይችላል። ከዛ በኋላ ሰውየው ያየውን ነገር ሁሉ እስከ መጠራጠር ይደርሳል። ይሄ የጭንቅላት ጨዋታ ነው። ሰላም እንዴት ናችሁ? ጻድቃ ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በድጋሚ በሰላም መጣችሁልኝ፣ አመሰግናችኋለሁ። እንግዲህ ያው ኤማ ሚዲያ ላይክ ከማድረግ ጀምሮ፣ ይህን ቪዲዮ ላይክ ከማድረግ ጀምሮ የዛሬው ይዤላችሁ የመጣሁት ባለፈው ከሁለት ቀን በፊት አንድ ቪዲዮ ለቅቄ ነበር። በዛ ቪዲዮ ላይ ደግሞ የተለያየ ሀሳቦች እየተነሱ ነው። እና ታንኪው፣ በጣም አመሰግናለሁ። እኔ እንደውም በጣም ደስ ብሎኛል። በዚህ ልክ ሰውም ደግሞ ኢንቮልቭ አድርጎ፣ በስልክ የሚደወላችሁ አላችሁ፣ ኮሜንት ያደረጋችሁ አላችሁ። በጣም አመሰግናለሁ። እየደወላችሁም፣ ከተለያየ ሀገር ከአሜሪካ ሳይቀር ነው የተደወለልኝ። በጣም አመሰግናለሁ። እንግዲህ እኔ ተመቸኝ ወይም በራሴ ባየው አንግል ነው ያንን ተከታታይ ድራማ እውነት ነው። ብዙ አስተያየቶች አሉ። እዚህ ጋር እንደምትመለከቷቸው እነዚህ አስተያየቶች ላይ እንግዲህ የተለያዩ እይታዎች አሉ። አዎ የግል ነው፣ መብታችሁ ነው። አሁንም የሚሰማችሁን ነገር መጻፍ ትችላላችሁ። ያንን ቪዲዮ ያላያችሁ ሰዎች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንዲሁም ደግሞ ከሁለት ቀን በፊትም ቪዲዮን ስለለቀቅኩት ቀጥታም ገብታችሁ ማየት ትችላላችሁ። በቀላሉ እኔ ዲስክሪፕሽን ቦክስ ላይ በድጋሚ አስቀምጥላችኋለሁ። ፊልሙ እውነት ለመናገር እኔ ነፃውኜ በጣም ያየሁት ፊልም ነው። በጣም በጉጉት የምጠብቀው ፊልም ነው። ለምን ታዲያ በዛ ልክ አወራ ካላችሁኝ፣ ሀሳቡ ትንሽ የሄደበት መንገድ ነው ያልተመቸኝ እንጂ ፊልም አሰራራቸው በጣም የሚደነቅ በውጭ ሀገር ስታንዳርድ ነው የተሰራው። ግን ያልደገፍኳቸው ነገሮች ነበሩ። ለምሳሌ የሰይጣን አካሄድ የሚመስሉ ወይም የመናፍስት አካሄድ የሚመስሉ ፊልም ነው። አዎ፣ የውሸት ነው። ሁሉም ነገር ውሸት ነው። ሁሉም ነገር ተገንብቶ ነው የታወቀ ነው። አንዳንድ ኮሜንቶች ላይ ስላየሁት ነው። እናንተም ማንበብ ትችላላችሁ ኮሜንቶቹን ገብታችሁ። በጣም ደስ ብሎኛል። በዛ ለቃ የተሰማችሁን ነገር ሁሉ ጻፉልኝ፣ ደስ ይለኛል። ምክንያቱም ለእኔም መማሪያ፣ እናንተም ደግሞ አዲስ ነገር የምታዩበት ነገር ስለሚሆን ማለት ነው። እኔ ያየሁበትን መንገድ ወይም ያየሁትን ነገር አካፍያችኋለሁ፣ እናንተ ደግሞ የተመቻችሁ ነገር መጻፍም እንዲሁም ደግሞ እየደወላችሁ ለእኔ አስተያየት መስጠት እችላላችሁ። ሌሎች ዩቲዩበሮች ያዩበት መንገድ አለ፣ እኔ ደግሞ ያየሁበት መንገድ አለ። የመጀመሪያ ሀሳብ የመጀመሪያ ወይም ደግሞ መጀመሪያ ላይ ሀሳብ የሰጠሁበት ስለ ስራው ነው ስለ ፊልሙ ነው። በጣም ያደነኩት በጣም ያደርኩት እኔ የምቀናበት ስራ ነው። እንዲህ አይነት ፊልም ሳይ ይቆጨኛል። ምክንያቱም ረዥም ጊዜ ምናልባት ካስታወሳችሁ ደርሶ መልስን ከነ ለማየት አደሰ ጋር የመስራት እድል ነበረኝና፣ ዛ ላይ ካሜራማን ነበርኩ። የበረሃው ጓዴ አንተ ሟች፣ መቼ ነው ደግሞ ከሻለቅነት ወዳቶነት ያደግከው? ሳልፈልግ እንድጎዳሽ አታድርጊ። ለማንኛውም ግን ከሶፎንያስ በስተቀር ማንኛችን ቤት ውስጥ አንውልም። ሶፎንያስ ከቤት እንዲወጣ የማንፈልግበት የራሳችን የሆነ ምክንያት አለ። ደግሞ ድሃ ሆነ ተወልደ፣ ድሃ ሆነ አድገ ደህና ሆነ መኖርን የመሰለ የሚያስገባ ነገር የለም። የሞተችው ልጅ የተገደለችው ገዳዋን አሳልፈ ስጠኝ ፍስሓ ግርማቸውን ያንን ቴክኒክ ወይም ደግሞ በዛን ጊዜ በነበረው ቴክኖሎጂ የምንችለውን አቅም ሰርተናል። አሁን ደግሞ ቴክኖሎጂ የደረሰበት ወይም ደግሞ ጊዜው ኢንዱስትሪ ፊልም ኢንዱስትሪ የደረሰበት ጊዜ ደግሞ በዚህን ያህል በልጄስ አይተናል። ሌሎች ደሞ ዲስቲቪ ላይም ቆንጆ ቆንጆ ነገሮችን እያየን ነው እና በዛ ደረጃ እኔ የምቀናበት ስራ ነው። እኔ እንደዚህ አይነት ስራዎችን እንዲሰሩ ነው የምፈልገው። በስራው ላይ ምንም አይነት ቅሬታ የለብኝም። ዳይሬክቲንጋቸው ደስ ይላል ሳውንዳቸው ደስ ይላል። ከለራቸው በጣም ያምራል። ይሄ ምንም የሚደበቅ ነገር አይደለም። እኔ እንደውም ኢንዱስትሪውን ትንሽ ከፍ ያደረገ ነው። ለምሳሌ በእረኛዬ የሆነ አንድ ስቴፕ አይተናል። እረኛ ላይ የአክቲንግ ነገር አይነሳም፣ የከለር ጉዳይ አይነሳም፣ የዳይሬክቲንግ ነገር አይነሳም። በጣም ደስ ይላል። ሎኬሽናቸው ዋው። ይሄም ደግሞ አንድ ደረጃ ትንሽ ከፍ አድርጎት መጣ። ከዛ ደግሞ እነ አደይ አሉ። ከዛ ምርጥ ምርጥ ዲሲ ቪለ ቁጥራቸው ማለት ለምሳሌ ሀፋፍ በጣም ጎበዝ። ምናልባት እዛ ክሩ ላይ ትንሽ የተወሰኑ ልጆችን ሀፋፍ ላይ ያሉትን ልጆችን ለማግኘት ሞክሬ ነበር። በጣም ደስ የሚል ስራ ነው የሚሰሩት። በዛ ደረጃ መጥተዋል። እኛ ከነበርንበት ትንሽ ከፍ ያለ አሁ የዛሬ ሰባት ዓመቱ ምናምን ነው ማወራችሁ። አሁን ያለበት ደረጃ ደግሞ ቆንጆ ነው። እኔም አንዱ ለስራ መስራት ሞክራለሁ። በዛ ደረጃ እኛ አልሰራንም። አድናቂው ነኝ በጣም በዚህ ደረጃ መሰራቱ ስራውን በጣም ወድጄዋለሁ። ግን የተነሳው ነገር ግን ደስ የማይል ነገር ነበረ። ለምሳሌ ስለ እነዚህ ሁለቱ እዚህ ጋር የምታያቸው ሰዎች እና እዚህ ጋር፣ አዎ እስፔሻሊ እቺን ሴት ያው ስሟን መጥራት አልፈልግም። ሌሎች ዩቲብ ላይ በተለይ ዮኒ ዮናታን በደንብ አውርቶበታል በዚህ ጉዳይ ላይ እኔ ማንሳት አልፈልግም። አማካሪ አይነት ነገር ነው እዛ ላይ የነበራት ቦታ እና የውጭ ሀገር ዜጋ ነች ምናምን እና የነበረው ነገር ግን እኔ የእሷንም ፕሮፋይል ገብታችሁ ወይም እሷ ማናት ብላችሁ ሰርች ብታደርጉ ሌላ የማይረባ ነገር ወይም የማየውን ነገር ታገኛላችሁ። ወደና አደለም የምናውረው በነገራችን ላይ እንደ ፊልም ድራማው እንደ ድራማ በጣም አሪፍ ነው፣ ቆንጆ ነው። በሰዓቱ ምንም ነገር አላነሳውም ነበር፣ ግን ዮናታን በደንብ አንስተውታል። ስፔሻሊ ስለዚህ ሴትዮ ማለት ነው። ጎግል ላይ ገብታችሁ ስለ እሷ ማንነት በደንብ ማወቅ ትችላላችሁ። ፊልሙን የሰሩት ድራማውን የሰሩት ሙሉ ኢትዮጵያውያን ናቸው። ምናደንቃቸው ጎበዝ ጎበዝ አክተሮቻችን ናቸው። በጣም ወዳቸዋለው። ብዙዎቹ ጋርም አብሬያቸው ብሰራ ብዬ የምመኛቸው ሰዎች ናቸው። ከዛ ውጭ ግን እቺ ለምሳሌ እቺ ሴትዮ ቅድም ያልኳችሁ ወይም ደግሞ ዮናታን በደንብ አብራርቶታል ይሄ ልጅ ትንሽ እንትኑ ከብዶኝ ነው ለምን እሱ አገባች እዚህ ውስጥ ድራማማ ድራማ ነው ብዙዎቻችሁ እንደውም አስተያየት ሰታችሁ ነበር በዚህ ጉዳይ ላይ ታንክዩ ሶ ማች እንድረረሙ ውሸት እኮ ነው ያ ነገር የተፈጠረው ነገር ምናምን እንዲሁም እኔ እንደውም የመጨረሻ ቪዲዮ እስከተቀረጸበት ድረስ ክፍል ሰላሳ ስምንት ድረስ አይቻለ በጉጉት የምጠብቀው ነው እንዲሁም ዩቲዩብ ላይ ነው ማየው ወደኋላ መልሼ ሁሉ ደጋግሜ ነው ማየው እያንዳንዷን ሲን እያንዳንዷን የገባቸውን ቃለ ተውኔታቸውን እያንዳንዷን ነገር እያንዳንዷን ድርጊት ለማየት እሞክራለሁ። እንዴት እንደዚያ መጡት እንዴት የላየት እንደ ሰሩት፣ ጎበዞች ናቸው። በጣም ዲቴል ገብቼ ለማየት እሞክራለሁ። ግን አንዳንድ ጊዜ ያው ዘለው ሲሄድ ነገሮች አለፍ ብሎ ሲሄድ ተመለሱ ማለት ያስፈልጋል ብዬ ነው እንጂ ሰማኝ ጌታ ወይም እዚህ ላይ የተሳተፉት ልጆች ሙሉ በሙሉ ከዚህ ነገር ንጹሕ እንደሆኑ አውቃለሁ። ኢትዮጵያውያን ሲጀምር እንዲያና ነገር ውስጥ ብዙም አያምርብንም። እንዲያና ነገር ውስጥ እንደሌሉ ንጹ እንደሆኑ አውቃለሁ። ብቻ የዚህ ሴትዮ መሳተፍ ነው ትንሽ ኔ ራሴ ነገሮችን ወደ ያልሆነ ነገር እንዳደላ ያደረገኝ። ሁለተኛ ነገር ድራማው በቃ ከዚህ በኋላ ይነግረናል። ከክፍል ሰላሳ ስምንት በኋላ እንደም ምንድነው እያደረገ ያለው በቃ ቢስት የሚባል ነገር እንደም እንደሌለ። ይሄ የኔ ግምት ነው ምናልባት መንፈስ የሚባል ነገር የለም። የሰው ጭንቅላት ላይ የተጫወቱት ነው። ምክንያቱም አይታችሁት ከሆነ ለምሳሌ እዚህ ፓርቲ ላይ ሀገሬ ምንድነው የምትለው፣ ጊዜው ሲደርስ ጠጣውና እውነቱ ይታያል ያኔ ቢስንት ታይዋል። ባይጠጣ ኑሮ አየውም። ስለዚህ ምንም ነገር የለም ማለት ነው አካባቢ ላይ ያን ሲጠጣ ግን ያ ነገር ሊያዞረው ይችላል፣ የሆነ ነገር አይምሮ ለሊፈጥርበት ይችላል ከዛ በኋላ ሰውየው ያየውን ነገር ሁሉ እስከ መጠራጠር ይደርሳል። ይሄ የጭንቅላት ጨዋታ ነው። በቃ ድራማው እንደዛ ይመስለኛል መጨረሻው። እንደውም ግምታችሁን አስቀምጡልኝ። ታንኪዩ። ግምት ካላችሁ ደስ ይለኛል። በዛ ደረጃ ይመስለኛል ድራማውን በቃ መጨረሻ ላይ ምንም አይነት ቢስት የሚባል ነገር የለም ወይም ምንም አይነት መንፈስ የለም። ያ እንቅስቃሴ ዝም ብሎ ይሄ ሰው ላይ የሰው ጭንቅላት ላይ የሚጫወቱ አይነት ሰዎች አሏል። የሆነ ግሩፕ ነገሮች የራሳቸውን በዚህ በኩል የራሳቸውን የሆነ ማስፈጸም የሚፈልጉትን ነገር የሚያስፈጽሙበት መንገድ ነው። ለምሳሌ ይሄኛው ካራክተር ቤተሰቡን ከዛ አገር አሸሽቶ ወደ ሌላ ሀገር ሲያኖር ነበር። ምክንያቱም በተለይ ክፍል ሰላሳ ስምንት ላይ ይገልጿል፣ በቃ ሞቱ ብሎ ግን ደብቋቸው ነበር ምናምን እያለ እያለ ሄዳ ገብታችሁት እንድታዩ ብዬ ነው ሙሉ በሙሉ ድራማውንም አልናገረው። ገዳዮቹ ሰዎች እኛንም እንደሚፈልጉ ነው የነገረን ገዳዮቹ። ታዲያ ቢስ አልነበረ እንግዲህ የምናውቀውን ተናገረ። ግን በድራማ ይዘቱ በጣም አንደኛ ነው። በጣም የወደድኩት ስራ ነው። እውነት ለመናገር አድናቂያቸው ነኝ። ከዛ በተረፈ ግን ይሄ አንዳንድ ኮሜንቶች ላይ ስላየው ነው በኮሜንቱ ቅሬታ የለብኝም፣ ግን እንደው ገብቶኛ ላችሁ ፈልጌ ነው ወይም ተረድቸዋለሁ ሀሳቡን። ድራማ ነው ውሸት ነው ሁሉም ነገር የተፈጠረ ነገር ስለሆነ ያው መንፈስ ምንም ምን ምን በሉት ኖርማሊ፣ እንደ ድራማ እንቀበለዋለን። ከዛ ባለፈ ግን እኔ ምንድነው ፍራቻዬ መግቢያ እንዳይሆን ነገ ደግሞ ወንድ ለወንድ ሴት ለሴት እየተሳሳሙ የሚሰራበት ፊልም እንዳይመጣ ነው የእኔ መልእክት ነው። በቃ እኔ እንዲያን ነገር በፍጹም እቃወማለሁ። በቃ ይሄ በመንፈስ በምናምን በምናምን በመተት በምናምን ነገር እያለ ይመጣና አለኩኝ ሀገርም እኮ ያለ ማሳየት የተሞቀረበት ብዙ ድራማዎች አሉ። የዚህ ግን ትንሽ ለየት የሚለው የዚህ ሴትዮ መምጫና እቺ ሴትዮ አማካሪ ሆና መምጣቷ እና እንደገና ደግሞ ስራው ራሱ ይሄድ ሲሄድ ምንድነው ሁሉም ሰው ሃይማኖት የለውም ሃይማኖቱ ምንድነው ያንን መንፈስ ነው ወይም ያንን መንፈስ መፍራት ነው ሳምቲንግ እንደዛ አይነት ነገር ነው እይታው እና በዛ ላይ ደግሞ እኔ የመሰለኝ እይታ እንግዲህ ከኢንቱ ዘ ባድላንድ ጋር ብዙ ነገሩ ተመሳሰለብኝ ይሄ የኔ እይታ ነው አስተያየት ያን ነገር ግን እናንተ በምታስቡት መንገድ ፍቱት ድራማ ነው፣ ጥሩ ነው። እኔ እንደውም ለእኛ ቆንጆ የቤት ስራ ነው የሰጠን። እንደዚህ እንድንመራመርበት አድርጎናል፣ እንድናወራበት አድርጎናል። ተስፋ አደርጋለሁ ሌሎቻችሁ ደግሞ እንግዲህ የመጀመሪያውን ቪዲዮ ያላያችሁ ገብታችሁ የኔን ቪዲዮ እዩልኝና እሱ ላይ አሳብ ብሰጡ ደስ ይለኛል። በጣም እወዳችኋለሁ። በጣም አመሰግናለሁ። በዚህ አጋጣሚ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ ቤተሰብ ሆኑኝ ፕሊስ። እንዲሁም ደግሞ ቪዲዮችን ላይክ እያደረጋችሁ ምርጥ ምርጥ ስራ እሰራለሁ ከዚህ በኋላ አበረታቱኝ። እንዲሁም ደግሞ በቀጣይ ይላቸው የሚመጣው ምርጥ ምርጥ ነገሮች አሉ። በቀጣይ እንገናኛለን። አመሰግናለሁ። ቻውቻ